በፕሪሚየር ሊጉ የዋንጫ ፉክክር ውስጥ ምን አይነት የአእምሮ ጭንቀት የፈጠረ፣ ምን አይነት ትንፋሽ የቆረጠ ሳምንት እንዳለፈ ልነግራችሁ አልችልም! ብዙ ያልተጠበቁ ክስተቶች፣ ብዙ መነጋገሪያ ነጥቦች የታዩበት ነበር። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እያደገ ያለውን የቻናላችንን ቤተሰብ ይቀላቀሉ። የዋንጫ ፉክክር ትኩሳትና የሊቨርፑል መንገዳገድ እስኪ ከዋንጫው ፉክክር እንጀምር። አርሰናል የራሱን ስራ በሚገባ ሰርቷል። ወደ ፉልሃም ሜዳ ክራቨን ኮቴጅ አቅንቶ ሶስት ወሳኝ ነጥቦችን ይዞ ተመልሷል። ነገር ግን ዓለምን ያስደነገጠው ክስተት የተፈጠረው አንፊልድ ላይ ነበር። በሩበን አሞሪም የሚመራው ማንቸስተር ዩናይትድ የማይታሰበውን አድርጎ ባርነስሎት ሊቨርፑል ላይ ድል ቀንቶታል። በ 84 ኛው ደቂቃ ላይ ባህሪ ማጓየር የተቆጠረችው ግብ ሊቨርፑልን በተከታታይ ለአራተኛ ጊዜ የሊግ ሽንፈት እንዲቀምስ አድርገዋለች። አስቡት ባለፈው የውድድር ዘመን ሊጉን ያሸነፈው አይበገር የነበረው ሊቨርፑል ሁጎ ኤኪቲኬን ፍሎሪያን ቨርትዝ እና አሌክሳንደር ኢሳክን ካስፈረሙ በኋላ የበለጠ ይተናከራሉ ተብሎ ሲጠበቅ ውጤቱ ግን የተገላቢጦሽ ሆኗል። ኢሳክ እስካሁን በፕሪምየር ሊጉ አንድም ጎል አላስቆጠርም። በ100 ሚሊዮን ፓውንድ የመጣው ፍሎሪያን ቨርትዝ ደግሞ ላለፉት አስር ተከታታይ ጨዋታዎች ለሊቨርፑል ጎልም ሆነ አሲስት አላደረገም። እስኪ አንድ ነገር ነገር አስቡ ይሄን ያህል ገንዘብ አውጥቶ በተመሳሳይ የዝውውር መስኮት ሁለት ጊዜ 100 ሚሊዮን ከፍሎ በተከታታይ አራት ጨዋታ የተሸነፈው አርሰናል ቢሆን ኖሮ ምን ያህል ትችት ይደርስበት እንደነበር መገመት አያዳግትም። አሁን ግን መድፈኞቹ በፕሪሚየር ሊጉ አናት ላይ ተቀምጠዋል። ከሁለተኛ ደረጃ ላይ ካለው ማንቸስተር ሲቲ በ3 ነጥብ፣ ከአራተኛ ደረጃ ላይ ካለው ሊቨርፑል ደግሞ በ4 ነጥብ እየመሩ ነው። ይህ ደግሞ አንድ ጥያቄ እንድናነሳ ያስገድደናል። ሊቨርፑሎች እየተንገዳገዱ ከሆነ የአርሰናል ዋነኛ ተፎካካሪ ማን ሊሆን ነው? የማንቸስተር ሲቲው ሮቦት ኤርሊንግ ሃላንድ በድጋሚ እያበደ ነው። ኤቨርተንን ሁለት ለባዶ ሲያሸንፉ ሁለቱንም ጎሎች አስቆጥሯል። ለአጭር ጊዜም ቢሆን ሲቲ በ16 ነጥብ የሊጉ አናት ላይ ወጥቶ ነበር። ምናልባት ኬቨን ደብሮይና ላይኖራቸው ይችላል፣ ግብ ጠባቂያቸውንም ቀይረው ሊሆን ይችላል። ነገር ግን እንደ ሃላንድ አይነት አስፈሪ አጥቂ ሲኖር ነገሮች ሁሉ ይለያያሉ። ሃላንድ በዚህ የውድድር ዘመን ከተጫወታቸው 13 ጨዋታዎች በ12ቱ ላይ ጎል አስቆጥሯል። ይህ ማለት ፉክክሩ አርሰናል ከኤርሊንግ ሃላንድ ጋር ይመስላል። የፔፕ ጋርዲዮላ ቡድን አሁን ተቀይሯል። ወደ ኤሜሬትስ መጥተው ሲከላከሉ አይተናል። ፔፕ አሁን አንድ ነገር ተረድቷል። እንደ ሃላንድ አይነት ድንቅ ጎል አስቆጣሪ ሲኖርህ ለሱ ጥንካሬ በሚመች መልኩ ከተጫወት ብዙ ጨዋታዎችን የማሸነፍ ዕድል የሰፋ ነው። የአርሰናል አስደማሚ የመከላከል ብቃት እንደ ኦፕታ ስታቲስቲክስ ከሆነ አርሰናል ሊጉን የማሸነፍ 51.7% እድል ተሰጥቶታል። በደጋፊው ዘንድም መተማመኑ ከጊዜ ወደ ጊዜ እያደገ መጥቷል። ባለፉት ዓመታት ያንገላቱ የነበሩትን እንደ ፉልሃም፣ ኒውካስልና ዌስትሃም ያሉ ቡድኖችን ማሸነፍ መቻሉ ቡድኑ ምን ያህል እንዳደገ ያሳያል። ነገር ግን ደጋፊውም ሆነ ተጫዋቹ መዘናጋት የለበትም። ገና የውድድር ዘመኑ መጀመሪያ ላይ ነው። ብዙ ውጣ ውረዶች ይኖራሉ። መረጋጋትና እያንዳንዱን ጨዋታ በትኩረት መጫወት ወሳኝ ነው። አሁን ደግሞ ወደሚያስገርመው የአርሰናል የመከላከል ቁጥር እንምጣ። አርሰናል ባለፉት ሁለት ጨዋታዎች አንድም ኢላማውን የጠበቀ ሙከራ አላስተናገደም። ይህ የሆነው ከ2003-2004 የውድድር ዘመን ወዲህ ለመጀመሪያ ጊዜ ነው። በዛ ዓመት ደግሞ ዋንጫውን ማንሳታቸው ይታወሳል። በ2025 የውድድር ዓመት አርሰናል በፕሪሚየር ሊጉ ጥቂት ጎሎችን ያስተናገደ ቡድን ነው፣ በድምሩ 21 ጎሎች ብቻ እሱ በመቀጠል ማን ሲቲ፣ አስቶን ቪላ ሲሆኑ ሊቨርፑል 35 ጎሎችን አስተናግዷል። ነገሩ ጎል አለማስተናገድ ብቻ አይደለም። ግራፉ እንደሚያሳየው አርሰናል የሚያስተናግዳቸው የጎል ሙከራዎች ጥራት እጅግ በጣም ዝቅተኛ ነው። ከሊቨርፑልና ከማን ሲቲ በብዙ ማይልስ የተሻለ የመከላከል ብቃት አላቸው። ዝነኛው አሰልጣኝ ሰር አሌክስ ፈርጉሰን ማጥቃት ጨዋታን ያሸንፋል፣ መከላከል ግን ዋንጫን ያስገኛል ያሉት ይታወሳል ሚኬል አርቴታም ይህን ፍልስፍና አጥብቆ የያዘ ይመስላል። የአርቴታ ተከላካዮች በሌሎች ክለቦችም ስኬታማ እየሆኑ ነው። ለምሳሌ ኪዊዮር በውሰት ወደ ፖርቶ ካመራ በኋላ በተከታታይ ስምንት ጨዋታዎች ላይ ጎል አላስተናገዱም። እስኪ አንድ ጥያቄ ልጠይቃችሁ። የቼልሲ የ2004-2005 ሪከርድ በአንድ የውድድር ዘመን 15 ጎል ብቻ ማስተናገድና የአርሰናል የማይበገሩት ኢንቨንሲብልስ ሪከርድ 38 ጨዋታ ያለ ሽንፈት፣ የትኛውን መድገም የበለጠ ከባድ ይመስላችኋል? መልሳችሁን ኮሜንት ላይ አስቀምጡልኝ። የአርሰናል መለያ የሆነው የቆመ ኳስ ስኬት። ወደ ማጥቃቱ ስንመጣ ደግሞ ሌላ አስገራሚ ታሪክ አለ። አርሰናል በዚህ የውድድር ዘመን ካስቆጠራቸው 15 ጎሎች ውስጥ አስሩ የመጡት ከቆሙ ኳሶች ወይም ሴት ፔሲስ ነው። በፉልሃሙ ጨዋታ ከማዕዘን የተገኘችው ግብ ለዚህ አንድ ማሳያ ናት። በፕሪሚየር ሊጉ ታሪክ በስምንት ጨዋታዎች ብቻ አስር የቆሙ ኳስ ጎሎችን ያስቆጠረ የመጀመሪያ ቡድን ሆኗል። ብዙ ሰዎች ይህ ነገር ዘላቂ አይደለም በማዕዘን ኳስ ብቻ ማሸነፍ አይቻልም ሲሉ ይደመጣሉ። ነገር ግን የፉልሃሙን ጎል በደም ላስተዋለ ነገሩ የእድል ጉዳይ እንዳልሆነ ይረዳል። የአርሰናል ስኬት ሚስጥር ሁለት ነው። አንደኛ የኳሱ አቀባዮች ጥራት ነው። እንደ ዴክላን ራይስ እና ቡካዮ ሳካ ያሉ ተጫዋቾች ኳሷን በተደጋጋሚ ወደ ትክክለኛ ቦታ በትክክለኛው ፍጥነትና ጥምዛዜ መላክ ይችላሉ። ሁለተኛው ደግሞ አርቴታ በልምምድ ሜዳ ላይ የሚሰራው ስራ ነው። የፉላሞ አሰልጣኝ ማርኮ ሲልቫ በጨዋታው ማብቂያ ላይ በጣም ያበሳጫል፣ እነሱን ማቆም ከባድ ነው፣ ጥሩ ኳስ መቺዎችም አሏቸው ሲል ተናግሯል። የአርቴታ እቅድ ግልጽ ነው። ቡድኑ በተጋጣሚ የግብ ክልል ውስጥ ብዙ ጊዜ እንዲያሳልፍ በማድረግ የማዕዘን ኳሶችን ማግኘት፣ ከዚያም በተለማመዱት መንገድ ወደ ጎል መቀየር። ጓደኞቼ ይህ የአጋጣሚ ጉዳይ አይደለም። በተጨማሪም እንደ ሊሃንድሮ ትሮሳርድ አይነት ተጫዋች መኖሩ ትልቅ ጥቅም አለው። ትሮሳርድ በየጨዋታው ጎል የሚያስቆጥር ተጫዋች ላይሆን ይችላል፣ ነገር ግን ወሳኝ በሆኑ ጊዜያት ብቅ እያለ ነጥቦችን የሚያስገኝ ልዩ ተሰጥኦ አለው። የቻምፒዮንስ ሊግ ፍልሚያ ከአትሌቲኮ ማድሪድ ጋር አሁን ደግሞ ትኩረታችንን ወደ ቻምፒየንስ ሊግ እናድርግ። አርሰናል ከአትሌቲኮ ማድሪድ ጋር ለሚያደርገው ጨዋታ ዝግጅቱን እያጠናቀቀ ነው። በልምምድ ላይ የተጫዋቾቹ ስሜት እጅግ በጣም ጥሩ እንደሆነ ታይቷል። የቡድኑ መንፈስ ከፍ ብሏል። የተጫዋቾቹ ትኩረትና ፕሮፌሽናሊዝምም የሚደንቅ ነው። ለምሳሌ ዊሊያም ሳሊባ የፉላሙን ጨዋታ እንዳጠናቀቀ የአትሌቲኮ ማድሪድን ጨዋታ ሲመለከት ታይቷል። አርቴታም ይህንን እንዲያደርግ አላበረታታሁትም፣ ከራሱ የመጣ ተነሳሽነት ነው ይህንን በጣም ወድጄዋለሁ፣ ሲል ተናግሯል። የዲያጎ ሲሞኒው አትሌቲኮ ማድሪድ ከ2018 ወዲህ ለመጀመሪያ ጊዜ ወደ ኤሜሬትስ ይመለሳል። ሲሞኒ በዓለም ላይ ካሉ ምር ተከላካይ አስተሳሰብ ካላቸው አሰልጣኞች አንዱ ነው። አርቴታም ለሱ ትልቅ ክብር እንዳለው ገልጿል። ነገር ግን የአርሰናል በሜዳው ያለው የቻምፒዮንስ ሊግ ሪከርድ አስፈሪ ነው። ከ2023 ወዲህ በ13 ጨዋታዎች 10 ድል፣ ሁለታቻና አንድ ሽንፈት ብቻ ነው ያስተናገደው። ለአርሰናል ጥሩ ዜና ቶሚያሱና ቤን ዋይት ከጉዳት አገግመው ወደ ልምምድ መመለሳቸው ነው። ይህም ማለት ቀድሞውኑም ጠንካራ የነበረው የተከላካይ ክፍል የበለጠ ሊጠናከር ነው። የአጥቂው እንቆቅልሽና የጁሊያን አልቫሬስ ስም በዚህ ጨዋታ ላይ ዋነኛው የንግግር ርዕስ የሚሆነው የአጥቂው መስመር ነው። ቪክቶር ጊዮኬሬሽ ላለፉት ሰባት ጨዋታዎች ጎል አላስቆጠረም። ነገር ግን የፕሪሚየር ሊጉ የዘመናት ኮከብ ጎል አስቆጣሪ አላን ሺረር ለአርሰናል የተለየ ጥንካሬ አምጥቷል፣ ወደ ኋላ እየሮጠ ለመከላከል ቦታ ይፈጥራል፣ ጎሎችንም እንደሚያስቆጥር አምናለሁ ሲል ተናግሯል። የአርቴታም ድጋፍ አልተለየውም። ነገር ግን አንዳ አንዳንድ ደጋፊዎች አርሰናል ሌላ አጥቂ ይፈልግ ይሆን የሚል ጥያቄ ማንሳት ጀምረዋል። ከአትሌቲኮ ማድሪድ ጋር በሚደረገው ጨዋታ አንድ የአርሰናል የቀድሞ ኢላማ የነበረ ተጫዋች የመመልከት እድል ይኖራል። ጁሊያን አልቫሬዝ አልቫሬዝ በዚህ የውድድር ዘመን በ10 ጨዋታዎች 7 ጎሎችንና 3 አሲስቶችን አድርጓል። ታማኝ ጋዜጠኞች እንደዘገቡት አርሰናል በክረምቱ እሱን ለማስፈረም ሞክሮ ነበር፣ ነገር ግን የአትሌቲኮ ማድሪድ ዋጋ በጣም ውድ ስለነበር ዝውውሩ ሊሳክ አልቻለም። በቅርብ የወጡ ዘገባዎች ደግሞ አትሌቲኮ አልቫሬዝን ለባርሴሎና ለመሸጥ ፈቃደኛ ሊሆን እንደሚችል ቢጠቁሙም ጠይቁት ዋጋ ግን እስከ 200 ሚሊዮን ዩሮ ሊደርስ እንደሚችል ተነግሯል። ለዛሬ የነበረን መረጃ ይሄንን ይመስላል። እንደተደሰታችሁበት ተስፋ አደርጋለሁ። ከአትሌቲኮ ማድሪድ ጋር የሚደረገው ጨዋታ ትልቅ ፍልሚያ እንደሚሆን ጥርጥር የለውም። ዲያጎ ሲሞኒ ከሚካኤል አርቴታ በጣም አስደሳች ፍጥጫ ይሆናል። አርሰናል በድጋሚ እንደሚያሸንፍ ተስፋ እናድርግ። ቪዲዮውን ላይክ እና ቻናሉ ሰብስክራይብ ማድረግ እንዳትረሱ። በማህበራዊ ሚዲያ መከታተል ለምትፈልጉ ሊንኮቹ ከታች በዲስክሪፕሽኑ ውስጥ አሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።